ስለዚህ አብርሽ ስወደ ናንተ ብያረ ላይ ቀረሁት፣ አላሳዝነ። ምን እንድንማር ነው? ምንድነው ከዚህ የምንማረው? በእናታችሁ ወቼ ጎጅ። እነሱ እኮ እንደዚህ ሲላላጠው የሚደግፏቸው ወይም ደግሞ የሚያደንቋቸው እኮ ትዳራቸው ላይ ድብ እናድርገው የሚማግጡ ሰዎች ናቸው። ድብ እናደርጋቸው። ትዳራችሁ ላይ የምትማግጡ ባልሽና ልጆችሽ አስተኝተሽ ከሌላ ወንድ ጋር አሻሽ ገዳሜ የምትይ ሃይማኖት አልባ ሴቶቹ ብቻና ብቻ ናችሁ። ይሄንን የሚላላጡበትን ቪዲዮ የምትደግፉት ማለት ነው። ከእናንተ አልፎ ተርፎ ደግሞ እኛን በጎች የምትሉ አላቸው። ምንድነው እኛ ዝሙትን ስንቃወም እናንተ ዝሙትን ደግፋቸው እኛን በጎች የምትሉ። ሄርሜላ ቼክ ራሱ አታደርጋቸውም። እኛን ነው ቼክ የምታደርገን፣ እኛን ቼክ የማናደርገን። ሲቀጥል ደግሞ እኛን ቼክ እንድታደርገን ራሱ አንፈልግም። ምክንያቱም ቆሻሻ ናት። ከቆሻሻ ማህበረሰብ የመጣች ሴት ናት ማለት ነው። ምንም ነገር ዋ ሰውን ቼክ የሚያስደርግ ነገር የላትም። በዛ ላይ ደግሞ እናንተ ሃይማኖት የላቸው ይሆናል እንዴ? ሃይማኖት አልባዳቸው እንዴ? ሃይማኖታችሁ ይፈቅድላችኋል እንዴ? ባይዘወይ ማለት ነው እነሱን እንደዚህ ሲላላጡ የምትደግፉት ቪዲዮ ማለት ነው። ልንገራችሁ አስረግጬ ነው ምነግራችሁ ትዳራችሁ ላይ ድብና አደርጋችሁ የምትማግጡ ሰገጤ ሴቶች ናቸው። አስረግጬ ነው የምነግራችሁ። ሌላኛው ደግሞ አብርሃም እና ሩታ ወይ ተለያይተዋል ወይም ደግሞ የሆነ ታሪክ ተፈጥረዋል ብላችሁ ልታስቡ ትችላላቸው። አይደለም እነሱ ተከታታይ ድራማ ነው እየሰሩ ያሉት። ድብና የቆየ ቪዲዮ ነው እየተቀረጸ እየተለቀቀ ያለው ነገር ግን እነሱ እዛ ጋር ዶላራቸው ያገኛሉ አንቺ እዚህ ጋር እያንዳንደች ተዘፍዘፋሽ ዋይፋይ ከፍተሻል ወይም ደግሞ ብር ሞልተሽ የምትጠቀሚ፣ ህዝቤ ደግሞ ዝሙትን በደንብ አድርጋችሁ የምትቃወሙ ትቃወማላችሁ። የምትደግፉትን ደግሞ ትዳራችሁ ላይ የምትማግጡ ሴቶች ናችሁ። አስረግጬ ነው የምናገራችሁ። ሰላም አለይኩም ወራሕመቱላሁ በረካቱ። ውድና የተከበራችሁ ቤተሰቦች እንዴት ናችሁ? ለማንኛውም ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እስከ መጨረሻ ተከታተሉኝ። አሁን ትልልቅ ዩቱበሮችም እንግዲህ መነሳት ተጀምረዋል ማለት ነው። ማይ ጋሽ እኔ ከእናንተ ጋር እውነቴ ነው የምላችሁ እኔ ዝሙትን አልደግፍም። እሞታታለው እንጂ ማለት ነው። አንደኛ ሃይማኖት አይፈቅድም። ህሌናዬ የመጣውበት ማህበረሰብ ቤተሰቦችን እሺ ቤተሰብ አልባ አይደለም። ቤተሰብ አልባና ትዳርዋ ላይ የምትማግጥ ሴት ናት። እቺን ሴት የምትደግፋት እውነት ሄደው ምላችሁ ሩታን አስፋፋች ወይም ደግሞ ዝሙትን አስተማረች የምትሏላችሁ እውነቴ ነው ላችሁ፣ የቱ ጋር ነው ዝሙት ያስተማረችበት? ከየትኛው ወንድ ጋር ተለጣጥፋ ቪዲዮ ስትሰራ አያችሁ? ከየትኛው ወንድ ጋር ስላላጥ ባሏና ተዳ ልጆቿን እዛ ዘፍዝፋ ከየትኛው ወንድ ጋር ስትላላጥ አያችሁ? ከየትኛው ወንድ አላያቸው እሷ ኮ ኮራ ቀብረር እያለች አንድ ወረቀት ታመጣላችሁ። አለች አምጭ የተባለች ነው አድርግ የተባለች ነው እያደረገች ያለችው እና ብዙ ልጆች ደግሞ አብርሃምና ሩታ የተለያዩ ይመስላቸዋል ወይም ደግሞ ሌላ ታሪክ የተፈጠረ ይመስሏቸው ማታ ራሱ በሰራው ቪዲዮ አራት ተዋሺ ዩቲበሮች በጠቅላላ አንድ ናቸው የምትሉን ልጆች አላችሁ። እኔ ማለት ነው ቤተሰብ ትናንትና ከፕሮግራም በኋላ ማምሻ አካባቢ አብርሃምና ሩታ ወክ ሲያደርጉ ወክ ሲያደርጉ ፎቶና እና ቪዲዮ እኔ ጋር ለቁራጭ ቪዲዮ ማለት ነው። ነገር ግን እኔ መለጠፍ አልችልም። ምክንያቱም እኔ ቻናል እስከመዘጋ ድረስ ሊደርስ ይችላል። እነሱ የሚያደርጉትን ወይም ደግሞ እንትናቸው ስራቸው ነው። ምንድን ናቸው እስከሚጨርሱ ድረስ ምንም አደጋ አንችልም። ገባቸው አደለም። ለራሴም ጥሩ አይደለም፣ ለቻናልም ጥሩ አይደለም። እና ወክ እራሱ ሲያደርጉ ነበረ፣ ተቃቅፈው ማለት ነው። አያቸው አደለም። አናንዳ እዚህ ጋር ትባላላችሁ። እርስ በራሳቸው እነሱ ሰላም ናቸው። እኔ ሰላም መሆናቸው ፈልገ አደርገዋለሁ ይሁኑ። ህዝብ ላይ ደግሞ ጢባ ጢቦ ይጫወቱ እይጫወቱ ደግ ያደረጉ እንደውም ጎበዞች ናቸው። የምሬ ነው ምላቸው። እነሱ ስራቸው ትኩረት አድርገው በደንብ አድርገው ድብን አድርገው እየሰሩ ነው ማካሄድ ያለባቸው የራሳቸው ፕሮግራም አካሄደዋል። በቃ ጨርሰዋል። የቀራቸው ምንም ነገር የለም። የተቀረጸ ቪዲዮ በተርቲቪ ይለቀቃል። አከተማ ነገር ግን እኔ እየተቃወምኩ ያለው እቺ ሴት የምታደርገው ድርጊት ፈጣሪዋንስ አትፈራም ወይ? ሀገር ስለምን ታሰድባለች? ቤተሰብ ስለምን ታሰድባለች? ሲቀጥል ደግሞ በሴት ልጅ የማይጠበቅ ነውር ነገር ነው እየሰራች ያለችው ማለት ነው። ተግባባን አይደለም እና ቼክ የማታረጋቸውም ሄርሜላ ለበጎቹ ቼክ የማታረጋቸውም እኮ እነዚህ ዝፍጦች አሮጊቶች ገለምን ምናምን ሲሉ ያደራሉ፣ ሲጮሁ ነው የሚያደሩት ማለት ነው። እና ባይዘወይ እሷ ከቆሻሻ ማህበረሰብ የመጣች ሴት ወይም ደግሞ ከዝሙት ማህበረሰብ የመጣች ሴት ራሷ ዝሙት ላይ ተዘፍዝፋ የምትኖርን ሴት ህዝብን ቼክ ታረጋለች? አላደረገች አደረገች የሚጠቅማት ነገር የለም፣ ለህዝብ የሚጠቅመው ነገር የለም። ገባች አይደለ? ሰውን ቼክ ብታደረግ እንኳን ቼክ አድርጋም መሰለኝ እኛን ወይም ደግሞ እናንተ በጎቹ ስላላችሁ እናንተ ምንም የማታውቁ ድንዝዞች፣ ድንጋይ ራሶች ስላላቸው ለእናንተ መሰለኛ አምጥታ ዝሙትን እያስፋፋች ያለች እያስተማረች ያለችው ቼክ ብታደርጋችሁ እኮ ነው ለእኛ ሳይሆን ለእናንተ። ቪዲዮን ያዩልኛል፣ ቆሻሻ ተግባር እንኳን ብሰራ ይደግፉኛል ብላ መሰለኝ እየለጠፈች ያለች እየሰራች ያለችው እንዴ። እጅ ሴት ምን ዋናው አሁን እናንተ የሚደገፈው የሚደግፈው ሃይማኖታችሁ ይፈቅድላችኋል ወይ? እኔ እስከ ዛሬ ድረስ በእስልምና የሚሆን በኦርቶዶክሶች ዝሙትን ተቃውሙ እንጂ ዝሙትን ደግፉ የሚል ሃይማኖት የለም። እና ታዲያ እናንተ ወዴት እየሄዳችሁ ነው እንዴ? ከየት ነው የመጣችሁ? ከየት ነው የተፈጠራችሁ? እናንተ ተቃውሞ ማቅረብ ባለባቸው ሰዓት ድጋፍ ስታስጠለው ምን ይመስላሉ እነዚህ እዚህም መሰለኝ ሽንት ቤት ከማጣም ማትወጡት? ሽንት ቤት ከማጣም ውጡ። የራሳችሁ ቻናል ክፈቱ። የራሳችሁ ቻናል ከፍታችሁ አሳድጉ። ምን ትዝረከረካላችሁ? አሁን እኔ መሳደብ አልፈልግም። ውድ ቤተሰቦቼ ለማንኛውም እነዛ ቆርጦ ቅጥሎቹ እነዚህ ቆርጦ ቅጥሎቹ የሚመለሱበት ጊዜ ደርሰዋል። አሁን ወደ አዲስ አበባ ማለት ነው እና አዲስ አበባ ሆነው እንግዲህ እዛ የቀረጹት ቪዲዮ ይለቃሉ። አያቸው አይደለ? አዲስ አበባ ኖረው አዲስ አበባ የተቀረጸው ቪዲዮ ያው ቡታጀራ ላይ እየፖሰቱ ነው ያሉት ማለት ነው እና አሁንም ደግሞ ሲመለሱ ቡታጀራ የተቀረጸው ቪዲዮ ያው አዲስ አበባ ሆነው ይለቁታል ማለት ነው። ያ ማለት አሁን በቃ አሁኑ ቦታ ጀራ ላይ ነው ያሉት ነው የምትሉት። የዛ ሲለቀቅ ራሱ ምንም የምታቆት ነገር የለም። በመቀጠል ደግሞ አታምኑ እንዴ? ለምንድን ነው የማታምኑት? እንዴት ብላችሁ ነው ተከታታይ ድራማ ሲሰራ ድራማ መሆኑን የማይገባችሁ? እረ በህግ አምላክ በፈጠራችሁ ንቁ እንዴ! ድራማ ነው። ነገር ግን እዚህ ጋ እኔ እረን ያለ አላውቅም። ቤተሰብ እውነት ለመናገር ሁለቱም አካል ላይ ጥፋት ካለ መውቀስ ነው እንጂ ነጣጥሎ መውቀሱ ተገቢ አይደለም። አሁን እኮ ይሄ ነገር አሁን ትናንትና ወቅስ ያደርጉ ነበር አይደለም። ስለዚህ ሩታ ሩታታቀም ማለት በጣም ይከብዳል። ከመጠን በላይ ማለት ነው። ሌላኛው ደግሞ ማለት ነው እውነቴ ነው ምላችሁ፣ ሩታን የሚያስወቅሳት ነገር እኮ ምንም ነገር አልሰራችም። ምንም የሚያስወቅሳት ነገር የለም። እዚች ሚዲያ ላይ ማለት ነው። ስትላላጣ አላየናት ስትደጋገፍ አላየናት፣ ወንድ ጎትታብን መታ ስትጠመጠመው እንደው ስትስም አላየናት፣ አላየውም። እኔ እስከ ዛሬ ድረስ እናንተ የምታዩት የተለየ ቪዲዮ አለ እንዴ? የለም፣ ከእኔ እኩል ነው የምታዩት። ሚዲያው የሁላችንም የምናየው ነው፣ ወይም ደግሞ የምንጠቀመው ነው። ስለዚህ ከየት መጣ? ምንም የለም። ታዲያ ለምንድነው ለምንድነው የምትሰድቧት? ምን አደረገች? ምን አጠፋች? እናንተ አላችሁ አይደል እንዴ? ትዳራችሁ ላይ ለመማገጥ ሁም ብላችሁ ልጅና ባልቤት አስቀምጣችሁ እኮ ከሌላ ወንድ ጋር ለመማገጥ ድብና ያደርጋቸው የምትማሩ ወይም ደግሞ የምትደግፉ ዝሙትን ተቃውሞ እንጂ ደግፎ የሚል ሃይማኖት አለ የለም። ነገር ግን እናንተ እዛ ላይ ተዘፍዘፋችሁ ነው ያላችሁት ማለት ነው። እነሱ እኮ በደንብ አድርገው ኢንስትግራም ላይ ፖስታል፣ እዛ ጋም እኛ በደንብ እናቃለን እኮ፣ በግ አይደለንም። እኔ ከዚህ በፊት በግ የሆንኩኝ ይበቃኛል። እውነቴ ነው ምላቸው። እኔ ከዚህ በፊት በግ ሆኜ አይደለም በመጡበትን ልፈትፍትና ደለፍ ብዬ እንጂ እውነቱን ማውራት አቅቶኝ አይደለም። ምን ነው ይህንን አክል ወዛ ቡታ ጀራ ጠባብ ሀገር እኮናት። የሚደረገውና የሚወጣው የሚገባው የሚከሰተው እኮ በደንብ እናቃለን። ትቀልዳላቸው እንዴ? በደንብነው ነው ፍዳቀው ሁሉም ተመልካች እያወቀስኩኝ አይደለም። ነገር ግን በጎቹን ቼክ አታደርግም? ወይም ደግሞ ገለመኔ ቅቆሻሻ ተግባር ምን ልትማሩ ነው? በእንደዚህ አይነት ነገር የፈጣሪ ያለ እንደው ፈጣሪች አትፈሩም እንዴ? እንደው እስኪ መጽሐፍ ቅዱስን አንበቡ። ኦርቶዶክሶች ሙስሊሞችን ቁርአን አንበቡ። ምን ይመስላሉ እነዚህ ስተስጠሉ እውነት አንቡቡና ተረዱ ማለት ነው ዝሙትን የምትደግፉ ነው የምላችሁ እቺ ሴት የምትደግፏት ሄዳችሁ ደግሞ ላይ ከምታደርጉትስ ነገር ሰብስክራይብ እኔ እውነቴ ነው የምላችሁ ወላይ ሰብስክራይብ አላደረኳትም እንኳን ላይ ክላደርግ እልፍ ብዬ ወደዛ ወደዚያ ራጭ ወይም ደግሞ ቲክቶክ ሰፈር ካገኘሁና ካመጣዋት እንጂ ቪዲዮቸው ራሱ አላይም ለምን አያለው አላይም እንዴ አሁን ትናንትና ለአያቶችሽን ስጦታ ገዛለሁ እያለ ነበር አብርሃም አብርሃም ደግሞ ማን ነው የሚያመጣው የራሱ አያት ነው የሚያመጣልን ማለት ነው ጎበዝ ነው እሱ በምንም ተአምር ሊወቅሰው አልችልም። አንዳንድ ቦታ ቢያናድድም እናገራለሁ። ገባችሁ አይደለ? እኔ አብርሃምም ላይ የሆነ ሩታም ላይ ጥፋት ካለ እናገራለሁ። ስለዚህ ማንንም ሊወቅሰኝ አይገባም። ጥፋት ካለ ጥፋት እናገራለሁ። አላሽቃብጥም። ተግባባን አይደለ? ስለዚህ እሱ ለምን ደዛን ሊያደርግ እንደፈለገም አላቅም። ወይ ሩታ ወልዳል ከተቀመጣች ከእሷ ጋር እንዲሰራ እንዲመቻችለት ይመስለኛል ይሄ ድርጊት እየተደረገ ያለው ሲጀመር ነውምም። ገባችሁ ያ ደግሞ ሩታ ታቅም ማለት ዘበት ነው። ገባችሁ ታቃለች ወይም ደግሞ ተነጋግረው ሊሆን ይችላል ነገር ግን እኮ ይሄ ትዳር እኮ ሄዶ ሄዶ ምስቅልቅሉ መውጣቱ አይቀርም አያቸው አይደል ሲያሟርቱ ሲያሟርቱ መጨረሻው አላቅላቸውም ለምን እቺ ሴት ናት በዛ ላይ ደግሞ የምታደርገው ድርጊቶች የምትለጣጠፈው መለጣጠፍ እኛ ትዳራችው ቢፈርስም ባይዘ የራሳቸው እንጂ የኛ አይመለከተንም የእኛ ትዳር አይደለም ማለት ለምን ሰባተኛ ሰማይ በአንድ ቀናት አትለጎድም ግን ትላንትና ፕሮግራም እያሳለፋቸው ዛሬ ደግሞ እዚህ ጋር የምትፖስት ደግሞ ቆሻሻ ተግባር። ሴት ልጅ እኮ ራሷን አርክሳ ስትመጣ አይምርባትም። እውነቴ ነው የምላችሁ፣ ቁጥበት ስትል እንጂ ትዳሯን አክብራ ልጆችን አክብራ ስትኖር እንጂ እንደዚህ ስትዝረከረክ የፈጣሪ አለ። እንደው ሩታ ወልደሽ ተነሺና የምትሰሪውን ስራ ለማየት ጓጎች ያለው። እኔ እውነቴ ነው የምላችሁ፣ ጥፊም የሆነ እየደረገምሽ የምታሰም ብቻ ማየት እፈልጋለሁ። ባጭሩ፣ ሰላሙ ሆኖልኝ ውድ ቤተሰብ።